እንደዚህ ላለ ጌታ ቃል ሲናገር፣ ኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ስውር መንገድ ዳር ተቀምጦ ይለምን ነበር። አይነ ስውሩም ሕዝቡ በዚያ ሳልፍ ሰምቶ ስለ ሁኔታው ጠየቃቸው። እነርሱም የናዝሬቱ ኢየሱስ በዚህ እያለፈ ነው ብለው ነገሩት። እርሱም የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ እያለ ጮኸ። ከፊት የሚሄዱ ሰዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆም ብሎ ሰውየውን ወደ እርሱ እንዲያመጡት አዘዘ። ወደ እርሱም በቀረበ ጊዜ ምን አድርግል ዘንድ ትፈልጋለህ ብሎ ጠየቀው። አይነስውሩም ስውሩም ጌታ ሆይ ማየት እፈልጋለሁ አለው። ኢየሱስም እይ፣ እምነትህ አድኖኋል አለው። ሰውየውም ወዲያውኑ ማየት ቻለ። እግዚአብሔርንም እያከበረ ኢየሱስን ተከተለ። ህዝቡ ሙሉ ይህን ሳያዩ እግዚአብሔርን አመሰገኑ። ዛሬ ለእናንተ እግዚአብሔር እንዳካፍላችሁ በልብ የሞላው ቃል እንደዚህ የሚል ነው በጩኸት ውስጥ ያለ መልስ የሚል ነው። እግዚአብሔር በጩኸት ውስጥ ያለውን መልስ ዛሬ ጠዋት ይሰጠናል። ከሰማችሁኝ በደንብ አሜን በሉ ባካችሁ። በጩኸት ውስጥ መልስ አለ። አጠገባችሁ ያለውን ሰው ንገሩት፣ ጩህ እንጂ በጩኸት ውስጥ መልስ አለ በሉት ባካችሁ። ሃሌሉያ! በጩኸት ውስጥ ያለውን መልስ እግዚአብሔር ዛሬ በሕይወታችን ላይ ይናገረናል። እግዚአብሔር አባት ያንተን ታምነን ቃልን ከፍተናል። የቃል ደጆች ለእኔና ለዚህ ጉባኤ ተከፈተ። የሆነ የጨለማ ምክር የፈረሰ የሆነ አየሩ ላይ ያለ ተጽዕኖ በኢየሱስ ስም ይገፈፍ። የሰው ልብና አእምሮ የሚይዝ የትኛውም የአጋንንት ጉልበት በኢየሱስ ስም የደቀቀ የሆነው እስቲ ጮክ በሉና አሜን በሉ። እስቲ የደቀቀ የሆነ ኃይሉ ይመታ። አዚም ይገፈፍ። ድንዛዜ ይጠረክ። በኢየሱስም እንቅልፍ ይገፈፍ። በኢየሱስም ተጽዕኖ ይሰበር። ቀኝ እጃችሁን አንሱና አሜን በሉባካችሁ። የተሰበረ ይሆን አዚም፣ የተሰበረ ይሆን እንቅልፍ፣ የተሰበረ ይሆን ዲፕሬሽን። የተገፈፈ ይሆን ከቃል ጋር እንዳንገናኝ የሚያደርግ የትኛውም ተጽዕኖ በኢየሱስም የተመታ ይሆን። ቃል በመካከላችን ይለቀቅ። እንወዳሃለን። ታናሹን ሰው እርዳኝ በጌታ በኢየሱስ ስም አሜን። ቁጭ በሉ። ጌታ ያክብራችሁ። እግዚአብሔር የተባረከ ይሆን። በጩኸት ውስጥ ያለ መልስ በሚል ርዕስ የእግዚአብሔርን ቃል ከዚህ ከሉቃስ ወንጌል ምዕራፍ 18 ከቁጥር 35 እስከ 43 ያለውን አብረን እንካፈላለን። እንግዲህ በሉቃስ ወንጌል ምዕራፍ 18 ሙሉን ዝም ብላችሁ ከአንድ ጀምሮ ስታዩት በተለይ ቁጥር አንድ ጀምሮ ስታዩት ይህ ክፍል ሳይታክቱ ስለ መጸለይ የተሰጠ ምሳሌን የያዘ ክፍል ነው። መጽሐፍ ቅዱስ በዚህ ጌታችን ኢየሱስ ክርስቶስ አንድን ምሳሌ አንስቶ ደቀ መዛሙርቱ ሳይታክቱ እንዲጸልዩ ያሳሰበበት ክፍል ነው። ጸሎት መጸለይ አንድ ነገር ነው፣ ሳይታክቱ መጸለይ ደግሞ ሌላ ነገር ነው እና በዚህ ክፍል ላይ ጌታ ኢየሱስ በአንዲት ከተማ የሚኖር አንድ ንጉሥ ነበረ፣ እግዚአብሔርንም ሰውንም የማይፈራ ይላል እና አንዲት ሴት ነበረች፣ ጉዳይ ነበራት። አንዲት መበለት ነበረች፣ ችግር ነበራት፣ ጉዳይ ነበራት፣ ጥያቄ ነበራት። ወደ እርሱ ዘወትር እየሄደች ይፈርድላት ዘንድ ደጋግማ ትጠይቀው ነበር ይላል። ነገር ግን ዳኛው ሰውንም እግዚአብሔርንም ስለማይፈራ ልመናዋን ሊመልስላት አልቻለም። እሷም ግን ያንን ደጋግማ ደጋግማ ደጋግማ ደጋግማ ሳትታክት ሄዳ ማንኳኳቷን፣ ፍርድ መጠየቋን፣ የእሱን ጣልቃ ገብነት በህይወቷ ላይ የእሱን ዳኝነት ትፈልግ ስለነበር ደጋግማ ትጠይቀው ነበር ይላል። ዳኛውም አንድ ቀን እንደዚህ ብሎ አሰበኝ እኔ ሰውንም ባልፈራ እግዚአብሔርንም ባልፈራ፣ እቺ መበለት ምንም እረፍት ልትሰጠኝ አልቻለችም፣ አለና ጉዳዋን እንደተመለከተላት ስለምታስጨንቀኝ ልፍረድላት ብሎ ጉዳዋን እንደተመለከተላት ይናገራል። ከዛ ጌታ ኢየሱስ ይህን ምሳሌ ከተናገረ በኋላ በዚህ ምሳሌ ውስጥ ያለው ትምህርት እንደዚህ ነው ይላቸዋል። ቁጥር ስድስት ላይ አመፀኛው ዳኛ ያለውን ስሙ አለና ይህ ሰው እግዚአብሔርን ሳይፈራ ለዚህ ሴት ስለ ንዝነዟ ከፈረደላት፣ እግዚአብሔርማ እለትና ቀን ወደፊቱ ለሚጮውት ለምርጦቹ እንዴት አብልጦ አይፈርድላቸውም? ይላል። እኔ ዛሬ እነግራችኋለሁ፣ በጩኸቱ ውስጥ እግዚአብሔር ፍርዱን ያመጣል። ሌት እና ቀን ይላል፣ ሌት እና ቀን በፊቱ ለሚጮው ለምኖቹ ነው የሚለው ለምርጦቹ። ይሄ ክፉና አመጸኛ ዳኛ ክፉ ሆኖ ሳለ፣ እግዚአብሔርን የማይፈራ ሆኖ ሳለ፣ ስለዚች መበለት መነዝ ነዟ ስለ ጭቅጭቋ ከፈረደላት እግዚአብሔርማ እንዴት አብልጦ አይመልስም ነው የሚለው። ይህ ክፍል የሚናገረው እግዚአብሔር ክፉና አመጸኛ አምላክ ነው ዳኛ ነው ማለቱ ሳይሆን፣ ይሄ ክፉና አመጸኛ እንደዚህ በንዝነዛ ብዛት ከፈረደ እኔማ ለምርጦቼ ነው ያለው ለዘላለም ጌታ ነው። በእግዚአብሔር የተመረጠ በደሙ የተዋጀ በመንፈስ ቅዱስ የታጠበ ጻድቅ የሆነ ሰው እዚህ ቤት አለ። እስቲ እጁን ያሳየኝ። አሜን። ጸሎቴ በእግዚአብሔር ፊት ይሰማል የሚለኝ እስቲ እጃችሁን እያንቀሳቀሳችሁ እግዚአብሔር ይሰማል በሉ ባካቸው። አዎ፣ እኛማ ምርጦቹ ነን። እኛማ የተጠራን እማ የተመረጥን እኛማ በደሙ የታጠብን በመንፈስ ቅዱስ የተቀደስነን በእግዚአብሔር ፊት እንድንቀርብ እግዚአብሔር ድፍረት የሰጠን ሰዎች ነን። እኛንማ እንዴት እግዚአብሔር አይሰማም? እና ምን ይላል ቀንና ሌሊት በፊቴ ለሚጮት ለምርጦቼ እመልሳለሁ አለ ኢየሱስ ለዘላለም ጌታ ነው ከዛም በኋላ ስለ ቀረጥ ሰብሳቢው ምሳሌ ተናገረ ከዛ በኋላ ኢየሱስ ከህፃናት ጋር ስላለው ግንኙነት ተናገረ ሀብታሙንና የአይሁዱን አለቃ ምሳሌ ሁሉም ከመፍረድ ጋር ከመጮህ ጋር ወደ እግዚአብሔር ከመጠየቅ ጋር ነው የተነገረው ስለ ጸሎት የተነገረ ክፍል ምዕራፍ 18 ይህን ጊዜ ነው እንግዲህ አንድ የአይነ ስውር ሰው ገጠመው ይላል ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ሲያልፍ ለምን ድን ነው ደቀ መዛሙርቱን ይዞ ወደ ኢያሪኮ ሄዶ ካላችሁ በኢያሪኮ ይሄንን አይነ ስውር ሰው ሊፈውሶ ስለፈለገና በዛ ውስጥ ያለውን ደግሞ ትምህርት ለነሱ ሊነግራቸው ስለፈለገ ነው ኢያሪኮ በብሉ ኪዳን እንደምታውቁት የጩኸት ቦታ ነው ኢያሪኮ የፈረሰው ሰባት ጊዜ እስራኤልስ በጮ ጊዜ ነው ኢያሪኮ ጋር ዝም ማለት አዋጣም ኢያሪኮ ጋር መቅለስለስ አዋጣም ኢያሪኮ ጋር መተኛት አያዋጣም ኢያሪኮ ጋር እንደበቃ ምንም እንዳልተፈጠረ ሆኖ መሆን አዋጣም ኢያሪኮ ጋር የሚያዋጣው አብዝቶ መጮ ነው ኢያሪኮ የሚፈርሰው በጩኸት ነው። የሰማኝ ሰው ካለ እስቲ በደንብ አሜን ይበለኝ። እስቲ ኢያሪኮ ጋር የሚያስፈልገው መጮ ነው። ከእስራኤል ሕዝብ የተነሳ ይላል መጽሐፍ ቅዱስ። ሲናገር ኢያሪኮ ተዘግቶ ነበር፣ መውጣትም መግባትም የለም ይላል። ከዚ የተነሳ እግዚአብሔር እንዲህ አላቸው፣ ወደ እኔ ጩ አለ ሰባት ጊዜ ጩኹ አለ፣ እና መለከቱን በሰማችሁ ጊዜ ስትጮኹ እኔ አፈርሰዋለሁ አለ እግዚአብሔር። ኢየሱስ ለዘላለም ጌታ ነው፣ ባካችሁ። እግዚአብሔር ከተፈጥሮ ልዕለ በላይ የሆነ አምላክ ነው። እስቲ እንደዚህ በሉ፣ እግዚአብሔር ልዩ አምላክ ነው በሉ፣ ባካችሁ። ከልባችሁ ከሆነ ጮክ በሉና አውጁ፣ እግዚአብሔር ልዩ አምላክ ነው በሉ፣ ባካችሁ አለ ኢያሪኮ የሚፈርሰው በመዶሻ ነው በመጥረቢያ ነው በዶማ ነው በአካፋ ነው የሚፈርሰው በዶዘር ነው የሚፈርሰው እግዚአብሔር ግን እናንተ ጩሁ እኔ ደግሞ አፈርሰዋለሁ አለ እግዚአብሔር በጩኸት ውስጥ የሚሰራው ነገር አለ አጠገባቸው ያለው ሰው ንገሩ ባካችሁ እግዚአብሔር በጩኸት ውስጥ ስራ ይሰራል በሉ ባካችሁ እግዚአብሔር ዛሬ ጠዋት ለእኔና ለዚህ ጉባኤ የጩኸትን መንፈስ ይጨምርልን እና አፈርሰዋለሁ አለ የእስራኤል ህዝብ ጮ መጮ ሞኝነት ይመስላል በዙሪያ ያሉ አህዛብ ህዝቦች ኢየሩሳሌም እስራኤል በፈሮ በያሪኮ ተራራ ፊት ቆመው ሲጮሁ ኡኡ እያሉ ሲጮሁ መጮ በዕብራይስጥም መጮ ነው በግሪክም መጮ ነው መጮ ነው ሲጮሁ ምን አይነት ጩኸት ነው ምን አይነት እንደሆነ አናውቅም ቃሉ የሚለው ጮሁ ነው የሚለው ኡኡ ብለው ጮሁ በዜማ ጮሁ በመዝሙር ጮሁ አናውቅም ግን ጮሁ ሲጮኹ ይላል አንደኛው ላይ ምንም የለም፣ ሁለተኛው ላይ ምንም የለም፣ ሶስተኛው ላይ ምንም የለም፣ አራተኛው ላይ ምንም የለም፣ አምስተኛው ላይ ግግግግግግግግ ማለት ጀመረ። ስድስተኛው ላይ መደረማ መስ ጀመረ። ሰባተኛው ላይ ፍጹም ደልዳላ ሜዳ ሆነ። መጽሐፍ እንደዚህ ይላል፣ በኢያሪኮ እስራኤላውያንም ተሻገሩ ይላል። ዛሬ እተነብያለሁ የሚቀበል ሰው ካለ ከፊታችሁ ያለ ኢያሪኮ ከጨዋዩ ጩኸት የተነሳ ይፈርሳል። አታልፍም የሚል አትሄድም የሚል የሚከለክል የትኛውም ተራራ ስም ያለው ስም የሌለው የሚታወቅ የማይታወቅ እኔ ዛሬ እናገራለሁ ከእግዚአብሔር ድምፅ የተነሳ መፈረካከስ ይጀምራል። ኢየሱስ ለዘላለም ጌታ ነው። ይሄም ሰው የተገኘው የት ነው ካላችሁ እያሪኮ ነው። ይሄ ዓይነ ስውር እያሪኮ ጋር ቁጭ ብሎ ምን ያደርግ ነበር ይላል መጽሐፍ ቅዱስ፣ ይለምን ነበር ይለምን ነበር እና በዛ በመንገድ ዳር ተቀምጦ ሲለምን አይነስውሩ፣ ብዙ ሕዝብ በዛ መንገድ ሲያልፍ ክራውድ ሲሆን፣ ብዙ ሰዎች ግርግር ሲፈጠር፣ አንደኛውን በአጠገቡ ያለውን እንግዲህ አይነ ስውር ነው በመዳበስ ነው አለሙ እየዳበሰ አንዱን ጎተተውና ጠራው። ምንድን ነው እየሆነ ያለው ነገር ብሎ ጠየቀው። ያም ይህንን ጥያቄ የተቀበለው አንድ መንገደኛና ያ ጉባኤውን የሚያጨናንቅ ክራውዱን የሚያጨናንቅ የነበረው ሰው እንደዚህ ብሎ መለሰለት፣ የናዝሬቱ ኢየሱስ በዚህ እያለፈ ነው አለው። እኔ አንድ ነገር ልበላችሁ፣ ኢየሱስ እያለፈ ነው ከተባልክ ማድረግ ያለብህ አንድ ነገር ነው። መጮ ነው ያለብህ። ኢየሱስ እያለፈ ነው። የናዝሬቱ ኢየሱስ እያለፈ ነው አለው እና ይህ አይነ ስውር ደስ ይለኛል። አንተ በሰፈር ልጅ ጠራኸው አለ የናዝሬት ልጅ ብለ። እኔ ግን በኪዳን ባንነቱ ነው እጠራው አለ አንተ የናዝሬት ልጅ ነው ትላለ፣ የናዝሬቱ ኢየሱስ ነው ትለዋለ አለ እኔ ግን እንደዛ ብያ አልጠራውም አለ። ማጮ ጀመረ የዳዊት ልጅ ሆይ ማረኝ አለ። ኪዳን ላለባቸው ሰዎች የኪዳን ሰው ለሆኑ ደግሞ እግዚአብሔር ይቆማል እና በሰፈር ልጅ አይደለም ነገሩ፣ በኪዳን ልጅ ነው አለ። የዳዊት ልጅ እንደሆነ ለዳዊት ኪዳን እንደገባለት ከቤት መሲ አመጣለሁ፣ ንጉሥ አመጣለሁ፣ መስፍን አመጣለሁ፣ የህዝቦችን ሁሉ ሸክም የሚያንከባልል የሚታደግ አመጣለሁ ብለ ለዘላለም የሚነግስ አመጣለሁ ብለ ለዳዊት ፕሮሚስ እንዳረክለት አውቃለሁ አለ። ማርዶቫ ጄና ማክሬዴቫና ማጋያ ስለዚህ እኔም የምጠራው አለ በማዕረግ ስሙ ነው አለ። አንተ በሰፈር ስሙ ጠራው፣ እኔ በማዕረግ ስሙ ነው የምጠራው አለ። የዳዊት ልጅ ሆይ ማረኝ! የዳዊት ልጅ ሆይ ማረኝ! ጮኸ ጮኸ፣ እና የሚገርመው ሰው አይደለም የዳዊት ልጅ ሆይ ማረ እያለ ሲጮህ ከፊት የነበሩ ሰዎች ምን አሉት ይላል። መታ መታ አረጉትና፣ ለምን ትረብሻል? ጸጥ በል አትጩ ብለው አሉት ይላል። አሉት ብቻ ሳይሆን ገሰጹት ይላል። ግሳጼ ዘንበል ከማለት ያለፈ ነው ኃይል እየተጠቀሙ ቁጣን እየተጠቀሙ ጸጥ በል ዲስተርብ አታርግ፣ አትረብሽ፣ የአንተን ጉዳይ ሊታይ አይችልም አሉት፣ ዝም በል አሉት። ይህን ጊዜ የእኔና የእናንተ ጌታ የሆነው የናዝሬቱ ኢየሱስ ስሙ የዳዊት ልጅ የተባለ የችግረኞችን ጩኸት የሚሰማ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም አዳ ነው ተብሎ የተጻፈ መጣና እንደ ያለው ጸጥ በል ሲሉት አምጡት አላቸው። እኔ ዛሬ አንድ ሰው ልባርክ በእናታችሁ በእጃችሁን ታነሳላችሁ፣ ታቀበሉኝ ባካችሁ እግዚአብሔር እውነት ወደ እናንተ ዘንበል ይበልላችሁ። እግዚአብሔርን ቆይቼ ደጅ ጠናውት፣ እሱም ዘንበል አለልኝ ተብሎ እንደተጻፈ በምትጮሁበት፣ በምትጸልዩበት፣ በእግዚአብሔር ፊት በምታማጠኑበት፣ ነፍሳችሁ በእግዚአብሔር ፊት በምታሲቃን በምታሰማበት ጉዳይ ላይ እንደ መጋቢ እማርካቸዋለሁ፣ እግዚአብሔር ዘንበል ይበልላቸው። ወስጃለሁ ካላችሁን ጮክ በሉና አሜን በሉ። እባከ እግዚአብሔር ዘንበል ሊበልልሽ፣ እግዚአብሔር ዘንበል ይበልልህ። አምጡት አላቸው። ከዛ በኋላ ደቀ መዛሙርቱና ክራውድ ውስጥ ያሉት ሰዎች በሙሉ ያንን አይነ ስውር ሰው፣ የሚለምነውን ሰው አመጡት ይላል። የገረመኝ እሱ አይደለም አመጡት የሚለውን አይዞ እያሉ አይዞ አሉ፣ ኢንካሬጅ አደረጉ። ለምን እንደሆን ታካል፣ ኢየሱስ ከመጣልህ ሰው ሁሉ ያከብራል። አምጡት ከተባለ ኢየሱስ እንደጎበኘ ከተሰማ ሰው ሁሉ አይዞ አያ ሐሳባቸውን ይለውጣሉ ማለት ነው። ስጋ ለባሽ ያልሞተ ሰው ሐሳቡን ይቀይራል። ለምን ትጮባለ? ዝምበል ብሎ የገሰጹት ሰዎች አይዞ፣ አሁን ጠርቶኋል። አንተ በጣም የተሰማ አማቶ ረባሼ ካራባዳና ማያ እኔማ ሰዎች እንደዚህ እስኪሉ ድረስ እግዚአብሔር ዘንበል ይበልላቸው። ሰዎች እውነትም እግዚአብሔር ከአንቺ ጋር ነው። እውነትም እግዚአብሔር ካንተ ጋር ነው። ሊረዳና ሊያግዝ ረዴት ሊልክልህ ከአንተ ጋር መጥቷል። አይዞ፣ እግዚአብሔር ካንተ ጋር የሆነ ሰው ነው እስከሚሉ ድረስ ሐሳባቸውን የሚያስቀይር የእግዚአብሔር ዘንበል ማለት ወደ ጓዳችሁ ይግባ። ለምንድነው እንደሆነ እፍስ አርጉና አሜን በሉ ባካችሁ። አይዞሃሉ በፊት ዝም በል ብሎ የገሱ አሁን አይዞ ተሰምታ ኋላ አየ ስትሰማ ሰው ሪስፔክት ያደርጋል። ስትሰማ አምላክ ከአንተ ጋር እንደሆነ ረድኤት እንዳደረገል በጎነቱን እንደሰጠ በእውነትም ና ብሎ እንደጠራ ሲሰሙ እውነትም እለፍ አንተ እግዚአብሔር ሰውነ የአምላክ ጣት ከአንተ ጋር አርታቫና ሳካፖራ ራባሻካ ንቀት የጠገባችሁ ሰዎች ካላችሁ ዛሬ ለእናንተ መልእክት አለኝ። በቤተሰብ መካከል፣ በሰፈር መካከል፣ በስራ ቦታ፣ በትምህርት ቤት፣ በመንደር፣ በአካባቢው ንቀት የጠገባችሁ ሰዎች ዛሬ መልእክት አለኝ። እግዚአብሔር እንዳከበራችሁ ይሰማል። ውርደታችሁ በተሰማበት ቦታ፣ መውደቃችሁ በተሰማበት ቦታ፣ ጩኸት ብቻ በተባላችሁበት ሰፈር፣ በቤተሰብ ሀረግ ውስጥ አምላክ ጩኸቷን ሰማ ትባላላቸው። እስቲ ጮክ በሉና እንደ ትንቢት ተቀበሉና አሜን ፓሉማ ማሎቮሶክሮቶፎኒማጋዳላባያሬሞሼኬሬቮኖስ በኢየሱስም መንፈሳቸው አክቲቭ እንዲሆን ጸልያለሁ። ሬባዶቮስ ቴላ ማዶቫ ማዶቫ በልሳን ምጸልዩ ጸልዩ ስ ዤ ማዶቫ ኒያ ሶኮባ የጌታ መንፈስ በዚያ አለ። እስራት ፈታለሁ ይለኛል ጌታ። ማዶቮኖስ ሬቦቮኖስ ትራቤና ክላቦራ የዛለ እንደገና ይበረታል። የወደቀ ይነሳል። የደከመ ይበረታል ይለኛል የጌታ መንፈስ። መንፈስ ቅዱስ ስለተናገረኝ ነው ገታ ያረኩት። እስቲ ጸልዩ በልሳን የሚናገር ራሱን ያነጻል ይላል መጽሐፍ። አቫን ቶርታ ቫና ማጋቶቫ ከንቀት መንደር የሚወጡ ልጆች አሉኝ አለ። ንቀት የተገቡ ሰዎች እንደገና ክብራቸው ይሰማላል። በጓዳ የተዋረዱ በአደባባይ ክብራቸው ይሰማላል። መውደቃችሁ እንደማይጸልይ ሰው እንዳይኑ ሁሉ ሳይኖቹን ይጨፍን ማንም ማንንም እንዳይመለከት አንዳንዶችን መንፈስ ቅዱስ ይነካቸዋል። እንደወደደኝካቸው ሪቦቶስቶፎቾ ኮትሮፎኒያ

ማቻታ ማነው ነው የሚጸልይ ዛሬ አሁን ራሱ እጮዋለሁ የሚል ሼ ባላባስ የበርጠለሜዎስ አምላክ የአንቺ አምላክ ነው። የበርጠለሜዎስ አዳኝ ታዳጊ አንተ አምላክ ነው። በክብሩ ወደ ቤትሽ ይመጣል። በክብሩ ወደ ጓዳሽ ይመጣል። በዛው ባለሽበት ሁኔታ ይመጣልሻል። ኢየሱስ እያለፈ ነው ተብሎ ወደ እሱ አድራሻ ኢየሱስ እንደሄደ ወደ ቤትሽ ይመጣል። ወደ መንደርሽ ይመጣል። ወደ ታሪክሽ ይመጣል። እስቲ አንድ ጊዜ ጮክ በሉና አሜን በሎ እስቴ

መናገር እስከማልችል ድረስ የሚከለክል የጌታ ደመና በዚያ አለ። በእርግጥ አንዳንዶቻችሁ ኮኔክት አላደረጋችሁም። አይናችሁን አፍጣችሁ ወሬታ ያላችሁ እንጂ ብትገቡ እግዚአብሔር ይነካቸዋል። በመንፈስ ብትሆኑ እግዚአብሔር ይነካቸዋል። ዣማቶፎኒ ሞሴ ፖሮሎፎኒ ማጋቶባስ ሬሜሌፎኖ ሶክሮቶፎኒ ሜሴ ፕራዳናባስ ስርቱ ኤራባቶፎኖ ያኤናል የማያይ ሲመስል

አቶሎ ኔአየዙኖ የሚደርስ በማ እግዚአብሔር ያል አሜን፣ አሜን። እግዚአብሔር ይያያል። እግዚአብሔር ይፈርዳል። እግዚአብሔር ይታደጋል። እግዚአብሔር ነጻ ያወጣል። ኢየሱስ ጌታ ነው። ሰዎች እንዳይጎዱ የያዛችሁ ራፌኒሞ ንዴሌኖዳ ኢየሱስ ጌታ ነው። ከዛ እንደዚህ ላለ የጌታ ቃል ሲናገር ቃሉን እንቀጥል። አይዞ እና ብለው አሉት። ኢየሱስም ምን ላደርግልህ ዘንድ ትወዳለህ አለው። ዋ ምን አደርግልህ ዘንድ ትወዳለህ አለው። ይህም ሰውዬ እንዲህ አለ፣ ጌታ ሆይ፣ ሰር ማለት ነው። አይ ዘንድ ጌታ ኢየሱስም እንደዚህ አለው፣ እይ እምነትህ አድነዋል አለው። ከዛ በኋላ የሰውዬ ሕይወት ለአንዴና ለመጨረሻ ጊዜ ተለወጠ። በኢያሪኮ መንገድ ዳር ተቀምጦ ይለምን የነበረ ሰው ቡትቶ ተራገፈ፣ ማየት ጀመረ። እግዚአብሔርንም እያመሰገነ ይላል መጽሐፍ። እባካችሁ ከኔ ጋር ሃሳባችሁን አድርገ እግዚአብሔርንም እያመሰገነ ይላል ለአንዴና ለመጨረሻ ጊዜ ኢየሱስን ተከተለው ይላል። በዚህ ቃሉ ሶስት ነገር ነው ዛሬ ለእናንተ የምነግራችሁ። በጣም በጣም ወርቅ ሶስት ነገር አንደኛው በጽናጩሁ አብዝታችሁ ጩሁ። ሰውየው አቁም ሲሉት አላቆምም፣ ዝምበል ሲሉት አልልም፣ እስካይ ድረስ አልልም፣ እስኪጎበኘኝ፣ እስኪመጣ፣ ጥያቄ እስኪመለስ፣ ቀንበሬ ከኔ ላይ እስኪሰበር። እየሰማኝ ያለ ሰው ካለ ለምን ከኔ ጋር አሜን አይለኝም? እጮሃለሁ፣ በጽናት እጮሃለሁ ባለማቋረጥ እጮሃለሁ። ባለመታከት እጮሃለሁ። ጉዳዩ እስኪሰራ ድረስ እጮሃለሁ። ሻካላቫና ማጋዶላ ባያ አትታክቱ ወገኖች ሆይ ጸሎት ጸሎት ማለት እጅ በእጅ አይደለም። ጸሎት ይጠይቃል መቆየት ይጠይቃል፣ መጽናት ይጠይቃል፣ መንበርከክ ይጠይቃል፣ ባለማቋረጥ መጸለይ ይጠይቃል፣ ባለመታከት መጸለይ ይጠይቃል። ለምን ካላችሁ እግዚአብሔር ሳይሰማ ቀርቶ አይደለም። በጸሎት ውስጥ እኛን መሥራት ይፈልጋል እግዚአብሔር በጸሎት ውስጥ እሱን እንድናውቀው እንድንተዋወቀው ይፈልጋል። ወዳጅነታችንን ይፈልጋል፣ መነካካታችንን ይፈልጋል፣ ኢንቲሜሲያችንን ይፈልጋል። ፊታችንን ሊያየው ይፈልጋል። አባባ ስንለው ለመስማት ይፈልጋል። ዝምብለጩ፣ ዝምብለጩ የኔ እናት። ሳይሰማች ቀርቶ አይደለም፣ ግን እግዚአብሔር በጊዜው ዘንበል ይላል። አንቺ የሚጠበቅብሽ ምንድን ነው? በጽናት ባለማቋረጥ አብዝቶ መጮ። ሁለተኛው ሁለተኛው በኪዳን ጸልዩ ኪዳን ኮቨናንት ዝፓ ኃይል አለው ኪዳን ሰን ኦፍ ዴቪድ የዳዊት ልጅ ኪዳን በመጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ ካረጋቸው ታምራቶች ብዙዎቹን ስታያቸው በኪዳን ከኪዳን ጋር ኮኔክት ያደረጉ ሰዎችን ነው ታ ያዳ ጋና ማሴክሬዴቫኒያ በኪዳን ኪዳን የጠራው ይህ ሰውዬ እግዚአብሔር ኪዳን ሲሰማ አይችልም የዳዊት ልጅ አለው ኪዳን ራማጋዶ ቮዶስ ቴክሌሬቬ ታስታውሳላችሁ? ያንቺ ጎባጣ ሴት በቤተ መቅደስ ዘወትር እየመጣች የምትመላለስ ጌታ ኢየሱስ አያትና አንቺ እኮ የኪዳን ሴት ነሽ የአብርሃም ዘር ነሽ አላት። ቀናበይ አላት። ማግሎቮ ሴክሬዲቫና ማጋቶባ እዚህ ቤት ያላችሁ ሰዎች እንደዚህ ይላለሁ፣ ከዚህ በኋላ በኪዳን ትጸለ ያላችሁ እግዚአብሔር እጁን ወደ እናንተ ይዘረጋል። ኪዳን ጸልዩ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያለና የነበርክ ሰምተህ የምትመልስ አባቶቻችንን የረዳ ባሕሩን የከፈልክላቸው እንደ ግድግዳ ያቆምክ በደረቅ መሬት በየብስ ያሻገርክ አልባ ቶሎ ኪዳን እየጠራ አሜን በሉ እባካችሁ። ኪዳንህን አስብ። የማልከውን አስብ። የተናገርከውን አስብ። እጸልያለሁ በልጅህ በኢየሱስ በኩል እሰማለሁ ብለሃል። እንደ ቃለ ብለሃል፣ በኢየሱስ በኩል ብለሃል። እኔ ዛሬ የኪዳን ኃይል በኢየሱስም ይግባ ውስጣቸው ጩ በኪዳን በኪዳን። እስቲ ቅድም እንደዘመራችሁት ኪዳን አለን በሉ ባካችሁ። አባቴ የዳዊት ልጅ ብሎ ጮኸ በኪዳን። ሶስተኛው ግን በጣም ማታስ ማይገመት ነው ሶስተኛው ፕሪንስፕል ያወጣሁት ምንድን ነው? ለእናንተ ሼር ላደርጋችሁ የፈለኩት ነገር ጸሎታችሁን ስፔሲፊክ አልኩት፣ ሜክዩር ፕሬየር ስፔሲፊክ ማለት እየጮክ በኪዳን እየጮክ፣ እግዚአብሔር ድንገት መጥቶ ቀርቦ ምን አደርግል ዘንድ ትወዳለህ ሲል ስፔሲፊክ አለክ። የኢትዮጵያ ጸሎት ታውቃላችሁ ብቱልቱል ያለ ነው። አረንጓዴ ትልቅ አጀንዳ 150 የጸሎት ርስት ተጽፎበታል። እና እግዚአብሔር ራሱ ምን ላድርግልሽ ሲልሽ ስፔሲፊክ አለክ። ወይም ቀባኝ ከሆነ ቀባኝ እንድትቀባኝም እንድትደረኝም ምን እንዳደረገልኝም እንደዚህ አይደለም። make it specific። ራሱን ይራሱን አጀስት ያረገ ነበረ። ምን አደርግልህ ዘንድ ትወዳለህ ሲለው ምን ልበል አላለም። እስከዛሬ እኮ ምን አደርግልህ ዘንድ ትወዳለህ የሚሉት ሰዎች ለማኞ ነው፣ ባጠገቡ ሲያልፍ ሳንቲም ነው የሚላቸው። አሁን ግን የመጣው አይንም ይሰጥ ነው አየ አይን የሚሰጠው ጋር ሳንቲም እንዳትጠይቅ። ታሪኬን ነው የምቀይረው። አንተ አለ፣ አየ አንተ የዳዊት ልጅ ነህ አለ። አቦ እግዚአብሔር እንደዚህ አይነት የጥያቄ መንፈስ ይስጣቸው። እዚህ ጋር የሚጠየቀው ምን እንደሆነ አውቃለሁ። ወርቅና ብር አይደለም የምፈልገው። ወርቅና ብር እዚሁ በልመና እንድቀጥል ነው የሚያደርገኝ። አሁን የመጣው ግን አለ ለዘላለም ታሪኬን የሚቀይር ስለሆነ ስፔሲፊክ አደረገው። አንዳንድ ጊዜ ዶነሮች እንደዚህ ይላሉ። አንዳንድ ነገር ፕሮፖዝ አድርጋች ስጠይቋቸው ምን ስትሏቸው ስፔሲፊክ አድርገው ይላሉ እንትን የሴቶችም ላይ ኢምፓወርመንትም ላይ የህንፃ ግንባታም እናስባለን። እንደገና አካባቢ ላይ መጸዳጃ ቤት ለሌላቸው ስትሏቸው ይህን ያህል ሺ ዶላር እጄ ላይ ያለ ግን ጥያቄን ስፔሲፊክ አድርገው ይላሉ። አሁንም ስትል አጥራው። እንደገና ስፔሲፊክ አድርገው ስማርት አድርገው እና ስፔሲፊክ አድርገ። እኛ የተፈጠርነው ለዚህ ጉዳይ ነው፣ ይህንን ለመስራት እንደ ተቋም የተደራጀ ነው፣ ይህንን ነው መንካት የምንፈልገው ስትል ያላቸውን ሁሉ ይለቁልሃል። እግዚአብሔርም እንደዚህ ነው። እየሰማችሁ ነው አደለ? ምን አደርግልህ ዘንድ ትወዳለህ ሲለው፣ አሁን እሺ ማየት ነው ፈልገው። በቃ ስፔሲፊክ ስላደረገው ማለት ነው። የእኛ ጸሎት ያስቀኛል እኮ ራሱ እግዚአብሔርን። አሁን አንዳንድ ነገር ለመጠየቅ ብለን የምንሄደው እኮ ተራ ተራራ ዙሪያ በሰማይ በምድር ታላቅ ይሆን ከቀሚስ መቅደሱን የሞላ ወገብን በጽድቅ መታጠቂያ የተጣጠቅ ብለን አንድ ሰዓት በላይ ለፍተን እኮ ነው። መጨረሻ ላይ ነው ጌታው እንቺን እንላለን። ለምን ደሙ ምታደክሙት? ሜክ ኢት ስፔሲፊክ አባ፣ ብር ነው ፈልገው። አለቀ አባ ዳረኝ ትዳር ነው የምፈልገው፣ አለቀ። አይሰማም እንዴ ለምንድን ነው እንትን ሆዱን ለማጮህ ነው ለማባባት ነው? ሃይማኖት እኮ ነው። እግዚአብሔር የሃይማኖትን መንፈስ ከቅዱስ አለ በኢየሱስ ስም በራሜ አሜን። ስፔሲፊክ አድርገው፣ ይሄን ነው የምፈልገው። ሰኞም ቢመጣ አርብን ብትመጣ አልቀይሩም። አይዘንድ አይዘንድ አይዘንድ። ጌታም እንደ ያለ እምነትም ብሎ አላለው እግዚአብሔር እምነት ይጨምርላችሁ። አሜን እምነት አድኗል። ስለዚህ ስፔሲፊክ የሆነ ጸሎት ሕይወት ይኑራችሁ። ስፔስ አጀስት የተደረገ እግዚአብሔር የምትለምኑትን የምታቁ ይሄ ክፍል የተጻፈ ሌላ ቦታ ላይ በማቴዎስ ላይ ሄዳችሁ ስታነቡ ይህን ክፍል ያመጣው ጸሐፊው ከእንትን ጋር ነው። ያንቺ ኢየሱስ ክርስቶስን የለመነች እናት በመምጣት ጊዜ ሁለቱን ወንድ ልጆችን በግራ እና በቀኝ አስቀምጥልኝ ያለችውን ሴት የምትለምኑትን አታቁምና ትስታላችኋለና ይሄ ሰውዬ ግን ምንታ ያለ ሲባል አይዘንድ አለ። እሷን ምን ላድርግልሽ አላት፣ ልጆቼን በቀኝና በግራ አስቀምጠለችሁ። ምጸሌውን አታውቅም። ይሄ ነ ስውር ምን ላድርግልህ አለ። አንድ አይነት ጥያቄ የተለያዩ ሰዎች፣ አይዘንድ አለ አለዋ። አንዳንድ ጊዜ የምንጠይቀውን ስለማናቅ ነው ያልተሰማና ያልተመለሰ። እባካችሁ እግዚአብሔር ይናገራችኋል። በአንድ ጉዳይ ላይ ስፔሲፊክ አድርጋችሁ ጩሁ። እግዚአብሔር ሰምቶ ይመጣል። መልሳችሁ ያለው በምናችሁ ውስጥ ነው አልኳችሁ፣ በጨዋታችሁ ውስጥ ነው። ጌታን በእልልታና በጭብጨባ እናከብረዋለን።